ኢና ሊላሂ ወኢና ኢለይህ ራጁን ስብሓናላህ፣ እኛም ያላህነን ወደ እርሱም ተመላሽ ነን። ሀጂ ደረባቸው ሙሀመድ ወደ አኪራ ሄዱ። የወንድማችን ኡስታዝ አዩብ ደረባቸው ወላጅ አባት የሆኑት ሀጂ ደረባቸው ሙሀመድ ወደ አኪራ መሄዳቸው እየተነገረ ያለበት ሁኔታ ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ክብራትና ክብራን፣ እንግዲህ ተመልካቾች አድማጮቼ፣ ይህንን እጅግ በጣም የሚያሳዝን መረጃ ነው እላችሁ የመጣሁት። ይህን መረጃ ለመላው ሙስሊሞች እንድታደርሱልኝ በአክብሮ ጠየኳችሁ። እንዲሁም ደግሞ እናንተም በኮመንት ዱአ እንድታደርጉላቸው አላህ ይዘንላቸው፣ ጀነተልፍርዶስ እንዲያደርጋቸው ዱአ እንድታደርጉላቸው በአክብሮ ጠየኳችሁ። ወደ መረጃው አለፍኩላችሁ። ኢና ሊላሂ ወኢና ኢለይህ ራጅዑን ሀጂ ደረባቸው ሙሐመድ ወደ አኪራ ሄዱ። ይላል የወንድማችን ኡስታዝ አዩብ ደረባቸው ወላጅ አባት የሆኑት ሀጂ ደረባቸው ሙሐመድ ወደ አኪራ አልፈዋል። ሀጂ ደረባቸው ከንጉሱ ዘመን መንግስት እስካሁን ባለው ጊዜ በተለያዩ የመንግስት መስሪያ ቤትና በግል ጥብቅና ከአምሳ ዓመታት በላይ ሀገራቸውን ሲያገለግሉ የቆዩ እንዲሁም በርከት ያሉ መጽሐፎችን ጽፈው ለትውልድ ያበረከቱ ታላቅ አባት ነበሩ። ለሀገራችን ካበረከቱት አስተዋጽኦ በተጨማሪ ከ1966ቱ የሙስሊሞች የመብት ማስከበር እንቅስቃሴ ጀምሮ በ1987ቱ እንቅስቃሴ የበኩላቸውን አሻራ ያሳረፉ ታላቅ የሀገር ሽማግሌ ነበሩ። ሀጂ ደረባቸው በ1950ዎቹ በአባይ በለስ ወንዝ ግድብ ዙሪያ በተደረገው ጥናት ላይ በረዳት ቴክኒሻል ያገለገሉ ሲሆን እኔ ሰውነኝ ነኝ፣ ደንዲ የግዞት አምባ፣ እንዲሁም በጉራጌ ባህልና ታሪክ ላይ ያተኮሩ ጀፎር እና በህግ ስራ ላይ ያሳለፏቸውን ታሪኮቻቸውን የሚዘከር ያጋደለ ሚዛን የተሰኙትን መጽሐፍትን በመጽሐፍ ለህዝባቸው ለንባብ አበርክተዋል። በተለይም ለጉራጌ ማህበረሰብ በስነ ጽሁፋቸው ላበረከቱት አስተዋጽኦ የክብር እውቅና ተችረዋል ይላል ማለት ነው። እንግዲህ እኚህ ታላቅ አባት ኡስታዝ አዩብ ደረባቸውን የመሰለ ልጆችን በማፍራት ኡማውን የሚካድም ልጆችን ማፍራት የቻሉ ነበሩ። እኚህ አባታችን በዛሬው ዕለት ወደ አኪራ የተሻገሩ ሲሆን ስርዓተ ቀብራቸውን በኮልፌ የሙስሊሞች መካነ መቃብር ዛሬ ጁምዓ ከአስር ሶላት በኋላ የሚፈጸም ይሆናል ሲል ተናግሯል ማለት ነው። እኝህን ታላቅ አባት መገኘት የምንችል በኮልፌ የሙስሊሞች መካነ መቃብር በመገኘት ልንሸኛቸው ይገባል፣ የሚል ጥሪ ተላልፏል። እንግዲህ በዛሬ ዕለት ተቀብረዋል ማለት ነው። ለሀጂ ደረባቸው ልጆች እና ቤተሰቦች አላህ መጽናናቱን እና በብርታቱን ይለግሳቸው። እሳቸውም አላህ ማረፊያቸውን በጀነተል ፍርዶስ ያድርግላቸው ሲል ኡስታዝ አቡበክር አህመድ በፌስቡክ ገጻቸው ያስተላለፉት እጅግ ልብ የሚነካ መረጃ፣ እንዲሁም ደግሞ ከእሳቸው ጋር የተያዘ እንግዲህ ታሪክ አንስተዋል ማለት ነው። አላህ ይዘንላቸው፣ አላህ የጀነቱል ፊርደውስ ያደርጋቸው። እንግዲህ የኡስታዛችን ታላቁ አባት ናቸው ማለት ነው። ሁላችሁም ዱዐ እንድታደርጉላቸው በአክብሮ ጠየኳችሁ። እኛም ያላህ ነን ወደ እርሱም ተመላሽ ነን። ሁላችንም ወደማይቀረው ሞት እንሄዳለን። አላህ ይዘንላቸው ለማለት ወዳለው መረጃው ይህን ይመስል ነበረ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። በህይወት ያለን ሰው ዘንድ ሁለት ነገሮች መምጣታቸው የማይቀር ጉዳይ ነው፣ ርስቃችንና ሞት። ሁሉም የሰው ልጅ እንደሚሞት ያውቃል ዛሬ አንድ ሰው ሞተ በተባለ ቁጥር ሁሉም ይደነግጣል። ለምን እንደነግጣለን? እኛ እዚህ ቦታ ላይ በቀን አራት አምስት ስድስት ጀናዛ ስናስተናግድ ምናልባት ሶስት አራቱ ድንገተኛ ሞቶች ናቸው። ይህም የቅያማ መቅረብ ምልክቱ ነው። እኔ ይህን ለመናገር አይደለም፣ ቪዲዮም ሰራላችሁ ከእናትና አባቶቻችን ጋር ምን አይነት ግንኙነት አለን? በዚህ ሁለት ቀን ሰባት ጀናዛ አስተናግደናል። አንድ ካጠብነው ጀናዛ ለመሸኘት ወይም ለመሰናበት የመጣ ልጁ ትንሽ የነበረ ምናልባት ስምንት ዘጠኝ ዓመት ሁላችንም የረበሽን ክስተት መጨረሻ ላይ አጥበን ገንዘን ከጨረስን በኋላ እና አባትን የመጨረሻ ስንብት ተሰናበት ነው። አባቱ ግንባሩ ሳማው እና አባቴ ተነስ፣ ለማንጠላህ ነው የምትሄደው? አባቴ ማን አለን? ሁላችንም ክላሱ ለቀን እስክንወጣ ድረስ እያስለቀሰን ገጠመኝ ነበር። ዛሬ እናትና አባቶቻችን ችላ ብለናቸዋል። አንድ ትንሽ ልጅ 12 13 ዓመት ሊሆን ይችላል። እዚህ ቦታ ላይ የእናቱ መቃብር ለመዘየር መጣ። ቁጭ ብሎ እያለቀሰ ነበር። ምንህ ናት? እናቴ አፍሽር። አላህ ይበርታ። እሷንም አላህ ይዘንላት። ተነስ በቃ ስለው አባትም እኮ የለኝም ወዴት ልሂድ አለ። ዛሬ እናትና አባት ያለን ሰዎች ምንድን ነው ከእናትን አባቶቻችን ጋር ያለን ግንኙነት? የእናትን አባት ደረጃ እናትና አባት የሌላቸው ሰዎች ሄዳችሁ ጠይቋቸው። ይህም ቪዲዮ ሼር ኮፕሊንክ ውስጥ አድርጉት። ሰላም አለይኩም።